ጃዞው የድፋሚች እንዴት ናችሁልኝ? ዛሬም ላይ የተባለ ቪዲዮ ተመልሰናል። የዛሬ ቪዲዮዎች የሚሆነው ኬንያ ላይ እዛ ሄደን በጣም ስንጠቀም የነበረ ነገር ከእንትን ጀምሮ ነው። ከሞያሌ ስንወጣ ጀምሮ ያለው እስቲል ኬንያ እስክንገባ ድረስ የነበረው ሞምባሳ ድረስ ሄደን ስንጠቀም የነበረው ምግብ ነው። ዛሬ የምንሰራው ምንድን ነው ማለት ነው? ቦለቄ፣ ራይዝ እና የተቀቀለ ድንጅ፣ ሶስቱን አንድ ላይ አድርገን። የተቀቀለው ለብቻው ነው ያው የኬንያ ምግብ ነው። አብዛኛው ሰው እዛ የሚጠቀሙት ይሄ። እንዴት ነው ኡጋሊ ፉፉ ና እንደሚባሉ አላለ እዛ የሚጠቀሙት ይህ። የራሱ ስም አለው ሁሉም ነገር። ራይዝ እንገዛለን፣ ቦለቄውን እንገዛለን፣ እንቁላሉን እንገዛለን ማለት ነው። ወተን ያዘው ወተናል ሄድን፣ ቼክ እናድርግ። ዋጋ ራሱ ስንት እንደሆነ አናውቅም። ቦለቄ የለም አባጮማ ነው ይባላል፣ አባጮማ ይሄኛው አይደለ አጭኛ አጭ ነው። ብር ጋር እንቁላላችን ተገዝቷል። ሩዛችን ይኸው፣ በሎቄያችን ይኸው፣ ዱቄታችን ይኸው። ስለዚህ አሁን ሩዙንን ሩዙንና በሎቄውን ዋለ ይሄ በኋላ እቀቅላቸዋለሁ ማለት ነው። እየለቀምን ነው አሁን ደግሞ እዚህ ጋር ሊጣችንን እናወካለን። እዚህ ጋር ላይፍ ገብተናል ቲክቶክ። እዚህ ዱቄታችን ነዋል። ወደዚህ እንቀንስ። እዚህ ጋር መቀነሻ እናምጣ። ሳለን ሁለት እንኳን አደረሳችሁ እንኳን አደረሳችሁ ብለናል። ባህላው ወደዚህ ጋር የምናደርጋለን ጨው ጨው ባናቱ ላይ ነስነስ እናደርጋለን ታንክ ዩ ታንክ ዩ ሶ ማች ጊፍት ዘይት ሰጣለ ታንክ ዩ ሶ ማች ታፕታፕ ሼር ሼር ኮፒ ሊንክ እያደረገን ከባድ ምግብ እዚህ ታፕታፕ እያደረገን መቶ ሰው ገብተናል ታፕታፕ ሼር ኮፒ ሊንክ እያደረገን እንኳን አደረሳችሁ ዛሬ የምንሰራው ለየት ያለ ምግብ ነው ምንድነው ካላችሁ የኬኒያ ምግብ አረ ስልክ አልገዛውም ሰርቲ ፕሮ ማክስ ስፖንሰር ፎር አይ

ይመቻችሁ ያዘው አሁን ሩዛችን ደርሷል ሩዛችን እናወርድና ወረቂያችን ነው የሚቀረው አንድ ምግብ ጨረስን ማለት አለ እኔ ውስጥ ፈሽተ በስሎልናል ማለት ነው። አሁን እዚህ ጋር ደግሞ ምን አለ በለቂያችንም አለች፣ እሱም እየደረሰ ነው። ትንሽ ነው ትንሽ ነው የሚቀረው። ከዛ አሁን እንቁላላችንን እንቅቅላለን። እንቁላላችንን እንቅቅልና ደግሞ እንገናኛለን። እዚህ ቂጣችንን እየጠፈጠፍን ነው መጀመሪያ እንደዚህ በእጃችና ቀናቀ እናደርጋት እና እዚህ ሳ ላይ ያርገነው በደንብ በነገራችን ላይ መብራት ጠፍቶ ተናድጄ ተናድጄ ጀምሬ ጀምሬ ደግሞ ቦለቄ ሊበስል ቢያንስ አንድ ሰላሳ ምናምን ደቂቃ ሀያ ደቂቃ ነው የሚቀረው እና ሊደርስ ብሎም መብራት አይጠፋም ከሰዓት በኋላ ተናድጄ ቁጭ ስለው፣ ደግሞ አሁን እየዘራው ተስፋ አልቆርጥም። ዛሬ ደርሷል እኮ ኦልሬዲ ሩዛችን አልቋል። ቦለቄያችንም ትንሽ ነው የቀረው፣ ሰላሳ ሀያ አምስት ደቂቃ እንጣችንም እንደዛው። በቃ ሁለት ፍሬ ነው የቀረን፣ እንቁላል መቀቀል ብቻ ነው እኮ ካላስ

ስቲል ሁለት ሰዓት ውስጥ ማን በደንብ ባሪፍ ይመስላል። ደግሞ በደንብ ካልመሰለ ደግሞ ደስ ይል ሲበስር የራሱ የሆነ እንደ መረቅ ነገር ስለሚኖረ ውሃ ከእሱ አንድ ላይ አርገ ሩዙን ከጎኑ ተደርጎ የሚያቃጥል ነገር ደግሞ ስፓይሲ ያለች ይ ይህኛ ወይ ደግሞ ዳጣው እሱ ይደረጋል። ቂጣው እዛ ጋር አለ ሩወኛ ለዛ ላይ ናቸው አይታችኋል። ምንም ነገር ሳይለፋ እውነት ሞክሩት። ግን በተለይ እንደ እኔ እንዳትበሉ። መጀመሪያ በደንብ ዘብዝፉ፣ ለረጅም ሰዓት እንደዚህ ዘብዝፉ፣ ቶሎ እንዲመስልላችሁ ከዛ ሌላ ነገር ሰርታችሁ ምን ብላችሁ ምን ብላችሁ ነው የሚደርሰው። ስለዚህ ሞክሩት። በሁለቄውን ሩዙ ከቂጣው ጋር አንድ ላይ አድርጋችሁ የሚያቃጥም ነገር አድርጋችሁበት፣ ሌላ ስቲል እንኳን ሌላው ቢቀር ቃሪያ ነገር ስለ ከትፋችሁ ዝም ብላችሁ እንትን እንዲኖረው ሊያቃጥል ነገር ሲኖረው፣ አይደለ የሆነ ምግብ አይጣፍጥ የለ እንደዛ እንዲሆን ሞክሩት። እንደዛ ነገር አድርጉና ሞክሩት። ቤታችሁ አሪፍ ደስ ይላል። ደግሞ ፋይት ነው የሚመቻቸው። አሁን መጨረሻ አምባላ ደግሞ ያልመጣው ሰለቻቸው። ሰብስክራይብ እያደረጋችሁ መጨረሻ ፋይናል ላይ ሲዘጋጅ ሊበላ ሲዘጋጅ እንገናኛለን። ያዘው ኡፍ በስተ መጨረሻ ጨረስን፣ ተገላገልን። አሁን አቀራርበናል ምናምን ነጃኒ እነ ቡቻ ቅዱስ አብርሽ አሉ። እስኪ አሁን እነሱ ምን እንደሚሉት ትንሽዬ መብሰል ይቀረዋል። ትንሽ በጣም በጣም ረጅምታዊ ነው፣ ተወሰደብኝ አልኳል። እንግዲህ እስኪ አሁን ይወዱታል አይወዱትም፣ ይበሉታል አይበሉትም፣ እናያለን። አይ ቲንክ የሚቀረው መብሰል ነው ትንሽዬ እንጂ በጣም አሪፍ ነው። ራይዙ በስርዓት ነው። ቦለቅዮን በስርዓት አጥቢምን ብሄ ነው። መረቅ አለው ትንሽ የሆነ ውሃ ነገር እንት እንዲለው አድርጌበታለሁ። ሄደን ወደ እነሱ ጋር ይወዱታል አይወዱትም አናቅም። እንቁላሉም አለ፣ ሚጥሚጣ አለ አጠገብ፣ ጨው ከፈለጉ ጨውም አድርጌላቸዋለሁ። እንዳያቸው ትሄኛዋል። ሄደን ወደ እነሱ እስኪ ይቀምሱታል ማለት ነው። ያው እናንተ ቤታችሁ ሰርታችሁ ሞክሩት። ወደሚገቡ ሰዎች እኮ ነው መንገድ

አለ መረቅ ይጨምር አለ መረቅም፣ ከፈለጋችሁ እንቁላሉን አዎ ብሉ ብሉ። ከማስ ውስጥ ወደ እንቁላሉ

እዛ ሁላችሁም ሁላች ነው ቀምሰናል። የሚቀር ግን አለ ትንሽ ጥሬ ነው እንትኑ እንቁላሉ።

በጣም አሪፍ ነው የእውነት። ሩዝም ራሱን የቻለ የራሱ ጣማ አለው። ንፍሮም እንደዚያው፣ ቦቄ ቦቄውም እንደዚያው እና ጫው አለው መሰረት

ነቆራ ነው አሪፍ ነው ኧረ በጣም እንቁላሉ ትንሽ ማ ለብሳል ነበር እኔ እያመመኝ ነው አሁን ያስፈሳል እንግዲህ አንድ ክላስ እንገባለን ሁላችን ነው እርስ ሳይንስ ነው ፊዚክስ። ተቃራኒ ከተኛቸው ስትፈሱ ጋጭ ነው ይመለሳል። ፊዚክስ። አይ አይደለም እሱ እንዳያችሁት። እናንተም ሰርታችሁ ቤታችሁ ሞክሩት። አረምን ጀመራችሁ ወይ? ጉዴ! ያው ቀምሶታል፣ ምንም አይልም። እንቁላሉ ትንሽ ጥሬ ነገር ነው። ቦለቄዋም ትንሽ ይቀራታል የመብሳል። ቂጧን ወደውታል፣ ሩዙን ወደውታል፣ ቦለቄውን ብዙ ምንም አላሉ። አሪፍ ነገር ነው። እንቁላሏ ግን ትንሽ የመብሰል የታይም ጉዳይ ነው። እንዳሉት፣ እስቶቭ ትንሽ ኃይል ይጎለዋል። ለዛ ነው ምንም አይልም። ቤታችሁ ሞክሩት። ሰብስክራይብ እያደረጋችሁ ያዘው ያዘው ይሄን ልጅ ኬንያ የወሰዱት